ትል በሀገራችን ፖሊስ ታሪክ ለመጀመሪያ ጊዜ በልዩ ዩኒፎርም እና ስልጠና በ2017 ዓ.ም የተመሰረተ ሲሆን የኢትዮጵያን ሰንደቅ ዓላማ ያጅባል። በአጠቃላይ በትላልቅ ፖሊሳዊ ሁኔቶች ላይ ወታደራዊ ሰልፉን ከፊት ሆኖ እየመራ ለክብር እንግዳ ወታደራዊ ብረት ሰላምታ ይሰጣል። Ladies and gentlemen, the first unit to pass before the guest of honor is the Honor Guard Police.

የሰራዊቱን የተለያዩ የደንብ ልብሶች አለባበስ የሚያሳዩ ሰልፈኞች ደግሞ በአሁኑ ሰዓት በክብር እንግዳው ፊት እያለፉ እየተመለከትናቸው እንገኛለን። ይህ ሰልፈኛ ሰራዊቱ በከተማና በገጠር ተልእኮውን በሚወጣበት ጊዜ የሚለብሳቸው በከፍተኛ ጥራት እንደየስራ ክፍሉ የተልእኮ ባህሪ ለሁሉም የአየር ጸባይ የሚመቹ ናቸው። ክቡራትና ክቡራን በአሁኑ ሰዓት በክብር እንግዳው ፊት እያለፈ የሚገኘው የታሪካዊ የፈጥኖ ደራሽ ፖሊስ ሰልፈኛ ሲሆን ይህ ሰልፈኛ በፖሊስ ልዩ የክብር የደንብ ልብስ አለባበስ አሸብርቆ እየታየ ነው። ይህ ጀግና ሠራዊት በመላ የሀገራችን ክፍሎች ተሰማርቶ ከሌሎች የጸጥታ ደህንነት ተቋማት ጋር በመቀናጀት እየሠራ ይገኛል። በክብር እንግዳው ፊት አሁን እያለፈ የሚገኘው የልዩ ጸረ ሽብር ኮማንዶ ፖሊስ ሰልፈኛ በፖሊስ ልዩ የክብር የደንብ ልብስ አለባበስ ተውቦና ደምቆ ነው። ይህ ኃይል እንደ ፈጥኖ ደራሽ ሁሉ በመላ ሀገሪቱ ተሰማርቶ የጸጥታ ደህንነት አካላት ጋር በመቀናጀት የሕዝብን ሰላም እየጠበቀ ይገኛል።

ክቡራትና ክቡራን የሰልፉ ትርኢት እንደቀጠለ ነው። አሁን የምንመለከታቸው ሰልፈኞች ልዩ የሆነው የሴት የፖሊስ አባላት ሰልፍ ነው። ጀግኖች ሴት ፖሊሶቻችን እንደ ወንድ የፖሊስ ጓዶቻቸው ሁሉ በፖሊስ ተልዕኮ ውስጥ በወንጀል መከላከል፣ ምርመራ፣ ሌሎች ስራዎች ስራቸውን እየተወጡ ይገኛሉ። የፈጥኖ ደራሽ ፖሊስ በሬንጀር የደንብ ልብስ በአረንጓዴ ቦኒት በዕለቱ የክብር እንግዳ ፊት እያለፈ ይገኛል። ቀደም ሲል እንደገለጽ ነው ይህ ጀግና ሰራዊት በመላ ሃገራችን ከሌሎች የጸጥታና ደህንነት አካላት ጋር በመቀናጀት የሕዝብን ሰላምና ደህንነት በማስጠበቅ ይገኛል። የምንገኘው የአቪዬሽን ፖሊስ ሰልፈኛን ነው። ይህ ሰራዊት በመላ ሀገሪቱ ውስጥ በመሰማራት የአየር ማረፊያዎችን ደህንነት በማረጋገጥ ላይ ይገኛል። የመንገድ ላይ የትራፊክ ቁጥጥር ፖሊስ ሰልፈኛን በአሁኑ ሰዓት የምንመለከተው ደግሞ የአድማ መከላከል ፖሊስ ሰልፈኛ ነው። ይህ ኃይል

ራየት ኮንትሮል ፖሊስ ዩኒት የሴት ፖሊሶች የመሳሪያ ሰልፈኛ ደግሞ አሁን በማለፍ ላይ ይገኛል። ጀግኖች ሴት ፖሊሶቻችን የትኛውም አይነት ፈተና ሳይበግራቸው እንደወንድ የፖሊስ ጓዶቻቸው በሙያ ታልኮ ውስጥ በወንጀል መከላከል ስራ ላይ ተሰማርተው ይገኛሉ። Now passing before the guest of honor are the female police armed unit. የፈጥኖ ድራሽ ፖሊስ የመሳሪያ ሰልፈኛ በክብር እንግዳ ፊት በማለፍ ላይ ይገኛል ይህ ሰራዊት እንደ ስሙ ለህዝብ ጥሪ ፈጥኖ የሚደርስ ወንጀለኞች ሊቋቋሙት የማይችሉት ፖሊሳዊ ጥበብ የቀሰመ ዘመናዊ የኦፕሬሽን ዘዴዎችን በየጊዜው የሚሰራ ነው And now passing before the guest of honor is the Rapid Response Police Armed Unit. የፈጥኖ ድራሽ ፖሊስ የመሳሪያ ሰልፈኛ አሁንም ሞቅ ባለ ሞገስ ለህዝቡ አለኝታነቱን በሚያሳይ የላቀ ዝግጁነት በክብር እንግዳው ፊት በማለፍ ላይ ነው። የልዩ ጸረ ሽብር ኮማንዶ ሰልፈኛ የመሳሪያ ሰልፍ ትርኢቱን እያሳየ በማለፍ ላይ ሲሆን ይህ ጀግና ሰራዊት ቀደም ሲል ፈጥኖ ደራሽና ሌሎችንም የሰራዊታችን ክፍሎች እንደገለጽ ነው ሁሉ የላቀ ጀግንነት የሚፈጽም የህዝብ አለኝታ የሰላም ዘብና የሀገር መከታ በመሆን ለአገሩ ክብር የሚቆም ኃይል ነው። And now, passing before the guest of honor in ክቡራትና ክቡራን፣ የልዩ ጸረ ሽብር ኮማንዶ የህብረተሰልፈኛ ወትሮ ዝግጁነቱን የህዝብ ጠባቂነቱን በሚያሳይ የተሟላ ፖሊሳዊ ቆማና ላይ መሆኑን እያንጸባረቀ በዕለቱ የክብር እንግዳ ፊት እያለፈ ይገኛል። the special anti-terrorism commando armed unit. ክቡራትና ክቡራን ሁል ሁልጊዜ በሁሉም ብሔራዊና ሌሎች ትላልቅ በዓላት ላይ የመድረኩና የበዓል ድምቀት በመሆን ሀገሩን በታታሪነት እያገለገለ ለዚህ የበቃው ታሪካዊ የፖሊስ ማርቺንግ ባንድ ዛሬም ለበዓሉ ድምቀት በመሆን ሰልፈኞችን አጅቦ በክብር እንግዳ ፊት እያለፈ ይገኛል። ፖ ክቡራትና ክቡራን ሁልጊዜ በሁሉም ብሔራዊና ሌሎች ትላልቅ በዓላት ላይ የመድረኩና የበዓሉ ድምቀት በመሆን ሀገሩን በታታሪነት እያገለገለ ለዚህ የበቃው ታሪካዊው የፖሊስ ማርቺንግ ባንድ ዛሬም ለበዓሉ ድምቀት በመሆን ሰልፈኞችን አጅቦ በክብር እንግዳው ፊት እያለፈ ይገኛል። በክብር እያለፉ የሚገኙት የፖሊስ ፈረሰኞች ጥበቃ አገልግሎት ሰጪ ናቸው።

በአሁኑ ሰዓት በክብር እንግዳው ፊት በማለፍ ላይ የሚገኙት የትራፊክ ሞተር ብስክሌት ሰልፈኞች ናቸው። እነዚህ ሞተረኛ ሰልፈኞች የመንገድ ላይ ትራፊክ አደጋን ለመከላከልና ለመቆጣጠር የአጀብ ስራችን ተቀላጠፈና በአማረ መልኩ ለማከናወን የሰለጠኑና የበቁ ዘመናዊ የሞተር ብስክሌቶች ናቸው።

ክ ሰልፈኞች በመቀጠል ደግሞ በአሁኑ ሰዓት የምንመለከታቸው የልዩ ተሽከርካሪ ጥበቃ ሰልፈኞች ናቸው። በነገራችን ላይ እነዚህ እጅግ የተዋቡ ተሽከርካሪዎች ዘመኑ የሚጠይቀውን ቴክኖሎጂ የታጠቁ ናቸው። ካምሪን፣ ፎርቹን እና ሃርድቶክ መኪናዎች ተሰልፈዋል።

ሳይንቲፊክ የዘመነ ዘመናዊ ፖሊስ መሆኑን የሚያሳይ ነው። ክቡራትና ክቡራን፣ የተሽከርካሪ ሰልፉ እንደቀጠለ ነው። በአሁኑ ሰዓት በክብር እንግዳው ፊት እያለፈ የሚገኘው ሰልፈኛ አይስ የሬዲዮ ተገጠመላቸው ተሽከርካሪዎች ሰልፈኛ ነው። እነዚህ ተንቀሳቃሽ የሲሲቲቪ ካሜራ መከታተያና የረጅም ርቀት ፖሊስ ራዲዮ መጋ የተገጠመላቸው ተሽከርካሪዎች የፖሊስን የግዳጅ አፈጻጸም ያዘን ምናሉ በሰው ኃይል ብቻ ይሸፈኑ የነበሩ ስራዎችንም በማቅለል ለህብረተሰቡ የአገልግሎት ጥሪ ፈጣን ምላሽ የሚሰጡ ናቸው። We are now observing ከነዚህ መኪናዎች በመቀጠል ውብና ማራኪ ፒካፕ ተሽከርካሪ ሰልፈኞችን እየተመለከት እንገኛለን። የፖሊስ ተልዕኮ በቦታ በአየር ጸባይና በጊዜ የሚገደብ አይደለም። ለዚህ

ከኬንን የፎረንሲክ ቫኖች በመቀጠል የፖሊስ ተሽከርካሪ ደግሞ አስፈላጊ በሆኑባቸው ጊዜያትና ስፍራዎች ተገቢውን እርምጃ በመውሰድ ወንጀልን መከላከል የሚችሉ መለስተኛ የፖሊስ ብረት ለበስ ተሽከርካሪ ሰልፈኞች ናቸው። ሰር ን ክቡራትና ክቡራን፣ አድማን አስቀድሞ ለመከላከል እልፍ ሲል ደግሞ የተፈጠረን አድማ በመተን ህገወጥና አውዳሚ አድማዎችን ከመሰረታቸው ለማስቀረት የሚችል እጅግ ላቅ ያለ ዝማኔ ደረጃ ላይ የሚገኙ ተሽከርካሪዎች እያለፉ ናቸው። እነዚህ ዘመናዊ ተሽከርካሪዎች አድማው ከእግረኛ አድማ በታች አቅም በላይ በሚሆንበት ጊዜ በየደረጃው እርምጃ ለመውሰድ የሚያስችሉ ናቸው። Advanced vehicles continue to pass, capable of dispersing crowds with water or gas when necessary

ክቡራትና ክቡራን የኢትዮጵያ ፌዴራል ፖሊስን የላቀ የእድገት ደረጃ እያሳየ የሚገኘው የተሽከርካሪ ሰልፍ ትርኢት ቀጥሏል። አሁን በክብር እንግዳው ፊት እያለፉ የሚገኙት የተለያዩ ስንቅና ትጥቅ የጭነት አገልግሎቶችን በመስጠት ሰራዊቱ ለግዳጅ በተሰማራባቸው ስፍራዎች ሁሉ እየተንቀሳቀሱ የሚሰሩ ናቸው። Now passing are the Iveco vehicles providing logistical support to the force across operational areas

ለስራ ዝግጁ በመሆን ላይ ይገኛል። ክቡራትና ክቡራን፣ በሀገራችን የፖሊስ ወንጀል መከላከል ስራ ላይ ከፍተኛ አስተዋጽኦ ያለው ዘመናዊ መንገድ መዝጊያ ወይም ሮድ ብሎክ ተሽከርካሪ እየተመለከትን ነው።